ሰላም እንዴት ናቸው? የዶት ሚዚክ ቤተሰቦች እኔ በጣም ደህና ነኝ። ትራንስፖዝ እንዴት ነው በኪቦርድ በቀላሉ መንገድ እንዴት ማግኘት እንችላለን የሚለውን ነገር እናያለን። ይሄ የሚጠቅማችሁ በቀላሉ እያንዳንዱን ነገር እንዴት ነው ማኔጅ ማድረግ ያለበት ኪቦርዲስቱ። ትራንስፖዝ እንግዲህ ወሳኝ ነው። ብዙ ጊዜ ትራንስፖዝ ለማግኘት ስትሉ እናንተም ትጠቅማላችሁ ዘማሪውም አብሮ ይደክማል ከዛ በኋላ የነበረው ኢነርጂ እያለቀ ይመጣና መዘመር እስከሚያቅጠው ድረስ ይደረሳል። ና ለዛ መነሻ እንዲሆናችሁ ነው ዛሬ ትራንስፖዝ እንዴት በቀላሉ ኪቦርድ ላይ እንዴት ማግኘት እንችላለን የሚለውን ይዤላችሁ የመጣወት። ከዛ በፊት አንዳንድ ነገር ልንገራችሁ። ለምሳሌ ብዙ ጊዜ መዝሙሮች ላይ የሚያርፉበት ሜጀር ላይ ሆነው ፈርስ፣ ሰከንድ፣ ፊቭ ሲክስ ያርፋል ዜማው እና እነዛ ዜማዎችን እንዴት ነው ኮንትሮል ማድረግ የምንችለው አክብዳችሁ ማየት የለባቸውም ላይ አሁን ያ ትራንስፖርት ኪቦርድ ላይ ለምሳሌ ፕላስ ትዌልፍ ማይነስ ትዌልፍ ኪቦርድ ላይ ያ ማለት ክሮማቲክ ስኬል ነው። ለምሳሌ ከላይ አምስት ጥቋቁሮች ኪ ያሉ እነዚህ እነዚህ አምስቱ ጥቋቁሮች አሉ። ኳየት ኪው ደግሞ ሰባት ነው። ስለዚህ ሰባት ሲ ደመረ አምስት አስራ ሁለት ይመጣል። ስለዚህ ብዙ ጊዜ እነዚህን ሻርፕና ፍላት ሜጀሮች ስኬሎችን ካላወቀን ቀላቅሎ ለመጫወት ስለሚያስቸግረን ለዛ ነው ሲሜጀር ስኬል ላይ ብዙ ጊዜ አተኩረን የምንሰራው እና እነዛ ነገሮች ፍላት ኦር ሻርፕ የምናገኛቸው ስኬሎችን ወደ ሲ ትራንስፖዝ አድርገን ለመጫወት ለምሳሌ አሁን ሁሌም ምሳሌ የሚሰጣችሁ ሲሜጀር ነው። ሲሜጀር ለምን ለሚሰጣችሁ ሲሜጀር ስኬል ላይ ምንም ሻርፕ ምንም ፍላት የለውም። ስለዚህ ከሱ በላይ ነው። ለምሳሌ ፕላስ ዋን እያለ ማይነስ ዋን ቁጥሮቹ እየጨመሩ የሚሄዱት ስለዚህ ሲ ዜሮ ከሆነ እዚህ ጋር ሲ ሻርፕ አለ። በሌላ ቋንቋ ሲ ሻርፕ ስንል ወደፊት ፕላስ አድርጓል። ዲ ፍላት ስንል ሁለት ስም አላቸው ተባብለናል። ድምፅ ወደፊት ሲሄድ እና ወደኋላ ሲሄድ የምናገኛቸው ድምጾች ማለት ነው። ይሄ ኖት አሁን ለምሳሌ ሲ ሻርፕ ነው። ስለዚህ ፕላስ ዋን ወይም ደግሞ ማይነስ ኢለቭን ይሆናል። በቀላሉ ፕላስ ዋን አድርጌ ብጫወት፣ ለምሳሌ እሱን ራሱን ማይነስ ኢለቭን አድርጌ ትራንስፖዙን መጫወት እችላለሁ። ያ ማለት አስራአንድ ሲደመረ አንድ አስራ ሁለት ስለሚመጣ ቅድም መግቢያ ላይ እንዳልኩት ፕላስ አስራ ሁለት ና ማይነስ አስራ ሁለት ድምጾች አሉ ተባብለናል አደለ? እነዛን ድምጾች እንዴት ነው በተለይ በጣም ኦክታቭ ወይ ትራንስፖዙ ቁጥሩ ይጨምርና ና እየቀጠነ ሲመጣ ደስ አይልም፣ ጆሮ ስለሚወጋ። ለዛ ነው ማይነስ ውስጥም ከተን በሁለት አማራጭ ትራንስፖዝ መጠቀም እንችላለን። ፕላስ ዋን ብዬ አሁን ለምሳሌ ዲፍላት ወይም ሲሻርፕ ለምሳሌ ይሄ ሲሻርፕ ኦር ዲፍላት ሜጀር ስኬል ነው። ስለዚህ ትስታ ዲፍላት ትስታ ሜጀር ወይም ደግሞ ሲሻርፕ ትስታ ሜጀር ስኬል ነው። ስለዚህ አሁን ይህን ፕላስ ዋን ኦር ደግሞ ማይነስ አርጌ መጫወት እችላለሁ። ከዛ በፊት ማወቅ ያለባችሁ ነገር ሲ ዜሮ ከሆነ ድምፅ ወደፊት እየጨመረ ነው የሚሄደው ማለት ነው። ስለዚህ አሁን ክሮማቲክ ስኬል ነው የተጫወቱት ያሉት። ስለዚህ ፕላስ ሲሆን እንዴት ነው ወደፊት ነው እየቆጠረ ነው የምንሄደው። ስለዚህ ዋን ቱ ስሪ ፎር ፋይቭ ሲክስ ሰቨን ኤት ናይን ቴን ኢሌቭን፣ ስለዚህ ቢ ኢሌቭን ይሆናል። ስለዚህ ፕላስ ዋን ቱ ስሪ ፎር ፋይቭ ሲክስ ሰቨን ኤት ናይን ቴን ኢሌቭን ፕላስ ዋን ከሆነ፣ ስለዚህ በሌላ አማራጭ ትራንስፖዝ ስናደርግ ደግሞ ማይነስ 11 ይሆናል። እንደገና ደግሞ ፕላስ 2 ካደረግን ሌላ አማራጫችን ማይነስ ቴን ይሆናል። እናያችዋለን በኋላ። ለምሳሌ ፈርስት ላይ ብዙ ጊዜ አትቸገሩ፣ በቀላሉ ታገኛላችሁ። አሁን ከዛ ቅድም እንዳልኩት ፊፍስ፣ ሲክስ፣ ሰከንድ እነዚህ የሚያርፉ ዜማዎች ላይ ነው የምትቸገሩት። ያ በቀላሉ መንገድ የመጀመሪያውን ኪ ካወቃችሁ የሚያርፍበትን ኪ ነው ማወቅ ያለባችሁ። ያን ደግሞ እንመጣለን። ለምሳሌ ሩት ፖዚሽኑ ለምሳሌ ሲ እዚህ ጋር ቶኒካችን ሲ ነው። አሁን ቶኒክ ይሄ ትስታ ሜጀር አለን። ስለዚህ እዚህ ጋር ዜሮ ከሆነ አሁን ኖርማል በዚህ መዝሙር መስራት እንችላለን። ሌሎቹ ላይ አሁን እዚህ ጋር ቢሆን ኖርማል ፕላስ ዋን እያደረግን እንሰራለን። ላይ ከሆነ ዲ ሜጀር ላይ ትስታ ሜጀር ከሆነ መዝሙሩ እዚህ ጋር ቢያርፍ ሰከንድ ነው የቅኝት አደለ? ቶኒካችን ዲ ፕላስቱ ነው። ስለዚህ ፕላስቱ አድርጌ እዚህ ጋር ብጫወት ምንድነው ሰከንዱን ማግኘት እችላለሁ። ከዛ ደግሞ አሁን ዲ ሆኖ ለምሳሌ እዚህ ጋር ፊቭዙ ላይ ኤ ላይ ቢዘጋ አሁን የዚሩቱ ማን ነው ፊቭዝ ነው መዝሙሩ አይደል ለምሳሌ ስለዚህ ቅኝቱ ይሄ ነው ይሄ ቅኝቱ እዚህ ጋር መምጣት አለበት ስለዚህ የዚሩቱ አሁንም ማን የሚሆነው እዚህ ጋር ፕላስ ቱ አድጌ ሲ ላይ ስጫወት ይመጣል ይሄ ድምፅ በተለያየ ሜጀር እስኬሎች አሁን ስትፈልጉ ከተክሮማቲክ እንዲያረጋቸው አ የምትፈልጉት ስለዚህ ይሄ ሲግዝ ነው አደላ ለሲ ሜጀር። ስለዚህ ይሄ ባቲ ማይነር ነው አደላ። ይሄን ድምፅ ለማግኘት እዚህ ላይ ዜሮ ነው የሚሆነው ማለት ነው። አሁን መዝሙሩ እዚህ ጋር ቢያርፍ ይሄኛውን ድምፅ አግኝታችሁ እዚህ ጋር ቢያርፍ የሚሆነው ፕላስቱ ነው የሚሆነው ማለት ነው። ስለዚህ የዲ ሲግዝ ነው። እዚህ ጋር ይሄንን ሲግዝ ለማድረግ ይህን ፕላስቱ ማድረግ አለባችሁ። ስለዚህ በእንደዚህ አይነት መንገድ መሰረት እያንዳንዱ እንኪ ማወቅ ይቻላል። ከዛ በፊት ግን ሲ ሜጀር ላይ መለማመድ ሲ ፈርስት ከሆነ ሰከንድ፣ ሰርድ፣ ፎርስ፣ ፊፍስ፣ ሲክስ፣ ሰቨን። ሌላኛው ደግሞ መዝሙሮቹ ማረፊያቸውን በደንብ ማወቅ ያስፈልጋል። ኢ ሜጀር ስኬል ላይ ኖርማል ትስታ ሜጀር ተጫወትኩኝ ልበል። አሁን ይሄንን ቀጥታ ወደዚህ ለማምጣት ፕላስ ፎር ወይም ደግሞ ማይነስ ኤይት ነው የሚሆነው። ልክ እዚህ ላይ ሲ ሜጀር ላይ ሰከንዱ ሰርዱን ካወቅን እዚ ጋር ማወቅ ያስፈልጋል። ለኢ ሰከንዱ ኤፍ ነው። ለምሳሌ እዚ ጋር ኤፍ አድርጌ ኖርማል እዚ አሁን ሰከንድ ነው አለ ይቅኝ። ስለዚህ ይህንን እዚ ጋር የዚህን የዚህን ሰከንድ ድምፅ ወደዚህ ለማምጣት ምንደ ማደርገው? ፕላስ ፎር ነው ማደርገው። ተመሳሳይ ነው ማለት ነው። ሩቱ ይሄ አይደለ? ስለዚህ ይሄ ዋን ቱ ስሪ ፎር ስለዚህ ፎር አድርጌ ብጫወት ይሄኛውን ድምፅ እዚህ ጋር ፎር አድርጌ ባመጣ በትክክለኛው መንገድ መስራት ይቻላል። ያን ደግሞ ለማወቅ አንዳንድ መዝሙር ከየ ማረፊያዎቹ ብትይዙ ቀላል ይሆናል። ከዚህ በፊት የለኳቸውን ቪዲዮዎች ማየት ትችላላችሁ። ስለ ፍላት ሜጀር ስኬል አገነባብ ስለ ሻርፕ ሜጀር ስኬሎችን አይተናል። ስለዚህ እነሱ በደንብ ይጠቅሟቸዋል፣ ይረዷቸዋል። መዝሙሩ እዚ ጋር ሲግዝ ላይ አለቀ ብንል የዚህን ቶኒክ ነው የምፈልገው ስለዚህ ቅድም እንደተባባል ነው ዋን ስለዚህ ቶኒኮን አገኘን ማለት ነው። ማነው ቶኒኮ? ጂ ነው ስለዚህ ጂ ሲሆን አሁን ጂ ስንት ነው ማለት ነው? ሰቨን ነው ማለት ነው። ስለዚህ ሰቨን አድርገን መጫወት እንችላለን። ሲ ላይ ኦክታቭ ለምሳሌ ትራንስፖዙ አሁን እዚ ጋር ሰቨን ነው አልኳቸው አደለ? ሰቨን አርግ ከምጫወት እና ማይነስ ፋይቭ አድርጌ ቢጫወት፣ የትኛው ነው እዚ ጋር ምቹ የሚሆነው የትኛው ይቀላል? ኦክታቭ ይቀጥናል። ስለዚህ አሁን የሚመቸኝ ለምሳሌ እኔ ትራንስፖዝ ባደርግ ፕላስ ሰቭን አድርጌ ከምጫወት ማይነስ ፋ አድርጌ ብጫወት ይሻላል። ለምን እዚ ጋር ኦክታቭ እየነካካው ከምጫወት፣ ትራንስፖዙ ቁጥሩ ፕላስ እየጨመረ በመጣ ቁጥር ድምፆቹ እዚ ጋ እየቀጠኑ ነው የሚወጡት። ኦክታቡን እዚ ጋ አፕ ኤንድ ዳውን እያደረግን እየቀነስን እንደመጫወት ይቻላል ግን ያ ሁሉ ከመምጣቱ ከሚቀጥን ማይነሱን እመርጣለሁ ስለዚህ እዚህ ጋር ፕላስ ቴን አድርጌ ከምጫወት እና ማይነስቱ አድርጌ ከምጫወት ማይነስቱን እመርጣለሁ ለምን ፕላስ ቴኑ በጣም ይቀጥናል እዚህ ላይ ስለዚህ ማይነስቱ አድርጌ ሲ ላይ እጫወታለሁ በእንደዚህ አይነት መንገድ መስራት ይቻላል ማለት ትምህርቱን በደንብ ሳትሰላችሁ ቁጭ ብላችሁ ማየት ያስፈልጋል ከዛሬ ነገ ምናምን አሪፍ እየሆናችሁ ጥሩ ሙዚቀኛ መሆን ይችላላችሁ። አለ በለዚያ ግን ኖርማል ዝም ብሎ እንደዚህ እያሳለፋችሁ ምናምን ከሆነ ትንሽ ግር ስለሚላችሁ ብታዩት እመክራቸዋለሁ። ሌላው ደግሞ ምንድ ነው ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እናንተ ጋር ብቻ ቪዲዮ እንዳይቀር ሌሎቹም እንዲማማሩ ብታደርጉ ደስ ይለኛል። ዛሬ ለነበረን ጊዜ አመሰግናለሁ። ቀጣይ እንግዲህ እስከምንገናኝ ቸር ያቆየን፣ ቻው።